ልንገራችሁ አንድ ነገር አዲያምጥኝና ማለት ቲጂ እኮ የሆነ ነገር እኮ ታላገኘት አትከፍትም። እይ አንቺም እኮ አሟሙቂኝ እንደ አንቺ ያለ አሟሙቂ ሰው አለ ማለት ነው። አልዬ ማናዳኛለች። እነዚህ የብሩኬ ደጋፊም አናዳችሁኛል። አሁን እኔ የቅመሟ ደጋፊ አናዳችሁኛል። አሁን ይሄ አይደረግም፣ ነውር ነው።

አንቺ ቆይ፣ ማን እያወራ ነው ግን? ያን አንቺ ብቻ ከማን ጋር እያወራሽ ነው? ሴትዮው ማለት ነው። ወይባ ልንገሪሽ፣ አንቺ ትትሰደቢ በፊቱ የነበሩ አሁን ዘርዘር እያለ

እኔ እኮ ግራ የገባኝ ነገር ማለት ነው፣ እኔ ግራ የገባኝ ነገር አንዳንድ ሰዎች ማለት ነው እንጓ ከረዩ አሁን አሁን ዘራችን ተነካ ብለው እኔ ትናንትና አህያ የአህያ ህያ ዘር ስጥ ላይ እኔ ዘራችሁ አልነበርኩም እንዴ? ምን ነው እኔ ኦሮሞ አይደለሁም? አሁን ነው እንደ የተሰማቸው ግራ ገባኝ እኮ። አበዱ፣ ትናንትና አበዱ። አንድ ሰው ስለተነካ ጎዶ እኮ ነው። እኔ እኮ ኦሮሞ ነበርኩም ድሮ ነው ዘራችሁ፣ ዛሬ ነው እንደ ተሰደበው። ድሮ ነው እኮ ሻዊት የረገጠቻችሁ ዘራችሁን የወደዳችሁ መሰረቻችሁ፣ እንደ እሷ የሆነ አላማ ለማሳካት ነው እንጂ ምን ይመስላሉ? እነዚህ ዛሬ እንደተሰደቡ ያስመስላሉ። ዘራችን ተሰደበ፣ ዘራችን ነቅታለች፣ እንሄድበታለን። ዱሮማ እጅና ጓንት ነበሩ። ሀቢብ አብረው እኮ ነው ሲያሰድቡኝ የነበሩት እኮ እነዚህ ሰዎች እኮ ናቸው። መጀመሪያ ነገር ለኩ ሰው አብረው ሲያሰድቡኝ ነበረ። እነሱ ነበሩ ሲያሰድቡኝ ነበረ። ቲጂ ደግሞ እዛ ገብተሽ እንዳታበቀለ ቁጭ ማያንፈሽ አርተሽ ቁጭ ወይ የነበረችው እራሷ ናት፣ ኮሜንቱ ማለት ነው። ኮሜንት ዛሬ አይደለም የተነካው ወዴ እኔ ጥያቄ አለኝ። ሲሞ አሊ ሰር ቃልዬ ምን ቤት ናት ምናምን እያለች ነው። ስለኛ እናውራ

እዚህ ቲክቶክ ላይ መከበር ያቃታችሁ ሰዎች ብዙ ሰዎች አላችሁ። ለማንኛውም ነው ማለት ነው ጎረቤቶቻችን፣ እኔ ጉድጓዱን አርቃችሁ እንዳትቆፍሩ ራሳችሁ ትገቡበታላችሁ ብዬ ነበር። በውሸት የተመሰረተ መንገድ መጨረሻው ይሄ ነው። ስለዚህ ትናንትና እኔም በውሸት ያልሆነ ተንፈሳችሁ ማለት ነው በውሸት በውሸት ያልሆነ ተንፈሳችሁ ብዙ ሰው እንዲጠላኝ አድርጋችሁ ነበር ይሄ ደግሞ ማለት ነው ካራማይ ወጥን ከዚህ ሰው ጠላኝ ወደደኝ አይ ዶንት ኬር አባውት ምንም አይመስለኝ ከወደደኝ የመሰየው ከጠላኝ የመሰየው አይመለከተኝም ማለት ነው ግን መጨረሻቸው የሆነ እንኳንም እንኳን መጨረሻቸውን በዚህ ልክ ፈጣሪ አሳየኝ ከዚህ በላይ ምንም አልፈልግም አልሐምዱሊላህ ረብላለም እንኳን የእናንተን ታሪክ በአደባባይ አሳየኝ አየሽ፣ አይደለም በውሸት ትናንትና የኔን የኔን ውሸት የኔን ነገር በውሸት ውስጥ ለውሸት እያሰማሁ አስተማሁ እንዳይመስልሽ። አንድ ነገር አይቀረኝም፣ ግርብ ሰንታውሪ አንድ ነገር አይቀረኝም። ደርሰኛል፣ ሰምቻለሁ። ግን ሰምቼ ንቄ ነው የተውኩሽ። መጨረሻ አይተና ያለው ግን መጨረሻ እሺ፣ ትናንትና ለቅሶ ሆነ። እንኳንም ፈጣሪ አስለቀቀ። ለሰው ልጅ ታላቅ አይደለም ይትባል ማኝ እንኳንም አለቀሰኝ። ትናንትና ግን ደጋ ለቀሰች። ውሻ ማን ነው ውሻ ሻርቶ አለቀሰች እኮ ሻዊት፣ እታለቅስ እኮ ነበር ማለት ሁሌ አለቀሰች አይደለ? ቀብራለሁ እንግዲህ እራስሽ ተቀበርሽ ተመስገን እራስሽ አታርቂ ብዬሽ ነበር ግን እንዳታርቂው ለሶስት ስትቆፍሪ እንዳታርቂው ብዬሽ ነግሬሽ ነበር እኮ እኔ እኮ አስቀድሜ ተናግሬ ነበረ አታርቁ ተው ብዬሽ ማለት ነው እኔ ደግሞ ማለት ነው ያልሆንኩትን ነገር ስትለኝ ምንም መሽላቸ ዘራችሁ ዛሬ የተሰደበ ይመስል ማለት ነው። አታች ለጥለጡ ትናንትና አብራችሁ ስትሽቀጠለጥን የተሰደበ እሎ እሎ ስትሉ ነበረ። ገባችሁ አይደለ? ተጨምራችሁ አብራችሁ ስትሰርቡኝ ነበር። ብዙ ልጆች ማለት ነው፣ ተጨምራችሁ ስትሰርቡኝ ነበረ። ዛሬ ግን እሰይ ደግ ሆናችሁ። ከዚህ በላይ ብትጠሉ ደስታ ነው። ገርምሽ፣ ለሰው ክፉ አልመኝም፣ ግን ለእናንተ ክፉ እመኝላችኋለሁ በደንብ አድርጌ፣ ምክንያቱም የቆፈራችሁ ጉርጓድ ስለሆነ ለኔ የቆፈራችሁትን እራሳችሁ ገባችሁበት። ተመስገን። እኛ ደግሞ ዘረኝነት ጥንብ ቆሻሻ ነው ይላላላ በዘረኝነት አላምን፣ በአንድነት ነው ይሁን። እናንተ እዛው ተፋዩ እዛው ሂጂ ማለት ነው። ሁለተኛ እዛ ገብተሽ እንዳታለቀለቂ ሁለተኛ ማለት ነው። ሁለተኛ ያሰደበችኝ ራሶች ልጅ ናት፣ ማንም አይደለም ያሰደበኝ፣ እራሷ እሷ ናት ያሰደበችኝ። ራሷም ሰርባኝ ያሰደበችም እሷ ናት። ዛሬ ላይ ግን እሷ ስለሰደባ ወይስ የሆነ ነገር ስላለ የእሷን ክፉ አልፈልግም እኔ ክፉ እንዲናገሯት አልፈልግም ግን እዛ ገብተሽ እንዳታለቀልቂ እዛው ይጨርሱ እዛው ዘንዶ እዛው ያባሩ አይመለከተንም። ስለማይመለከተን ነገር ሄዳችሁ እዛም ጥልቅ፣ እዚህም ጥልቅ አትበሉ። አልፋችሁ ቆጥበሉ የኛ ልጆች የማይመለከተብን ቦታ ትናንትና ሲረቁ ሲሰርቡን አልነበር እንዴ? አብራ ስትሰርብን አልነበር እንዴ? ከሴት ልጅ የማይጠበቅ እኮ የንትናንንትን ጥቢ ከሆነ ያለችንች ሴትዮ እዛ ይደሽ እንዳታለቀልቅ። እኔ እሷን ክፉ አልፈልግም። የማንንም ክፉ አልፈልግም። በነገራችሁ ላይ ግን ደግሞ ስራቸውን ነው ያገኙት የእጃቸውን እኔም በውሸት ውስጥ ለውስጥ እየሄደች ስትሽ ለጠለጥ ማለት ነው። ዛሬ ላይ በአደባባይ ራ አለቀሰች፣ አለቀሰች። ሻዊት ደግ ሆነች፣ ሻዊት ደግ ሆነች። ደግ ምክንያቱም ለእኔ የቆፈረችበትን ጉድጓድ ነው የገባችው፣ በውሸት ማለት ነው። እኔ ግን እንዳንቺ በውሸት አልሽ ለጠለጥም ውስጥ ለውስጥም እጄ አንድም ነገር እንተለሚ የእሷ ጀሌዎቹም አብራችሁ ማለት ነው፣ አንድ ናችሁ፣ ጀሌዎቿ ማለት ነው። አልፈልግም ማንንም ሰው እዛው እኔ አንድ ቀን ማለት ነው። በውሸት የሰው ስም ማለት አልፈልግም ያሰማ በውሸት የሰው ስም ማጥፋትም አልፈልግም። ገባችሁ አይደለ? በውሸት የሰው ስም እንድች ብዬ አላጠፋም ያ ካልሰማሁኝ በቀር ማለት ነው። እናንተ ግን በውሸት ውስጥ ለውስጥ እየሄዳችሁ ማለት ነው። እኔን ለመጣል ወይ ደሞ እኔን ሰብራችሁ ለመጣል ነበረ፣ ራሳችሁ ተሰበራችሁ። እሰይ እንኳን ውሾች ማለት ነው። እናንተ ውሾች የመጨረሻ ውሾች ናችሁ። መሲህ ደግሞ ስለሰደቡሽ ወይ ስለራሽ እኔ ደስ አይለኝ። ገባሽ አይደል? ሲላንቋሽሽ ይሰማኛል። ግን የሰራሽው የዘራሽው ነው ያጨርሽው። ትናንትና ስታሰድቢ ነበር። ልጅ ያልቀረ ምን ያልቀረ አንዴ ያያያን ትላላችሁ፣ አንዴ እንትን ትላላችሁ። ያላላችሁ ምን ጉድ የላችሁ ማለት ነው። ለምን እኔ አብርሃም ስለደገፍኩ ብቻ። ምናችሁም አችሁን ጋር ደርሼ አይደለም ወይ እናንተንም ነክቼ ወይ የእናንተ ዘር ነክቼ አይደለም። ትናንትና እስከነዘር መንዘሬ ስሰርቡኝ የነበራችሁ ሽልጥ ልጦች ማለት ነው። አንዳንድ ሽልጥ ልጦች ደግሞ ትናንትና ኔዘር አይደለሁም የአህያ ዘር ስትለኝ አፋችሁን ዘግታችሁ ሩታ ትክታከሯ ከኔ ጋር ጥናት ገብታ ግን ያስቆመችው እሷ ናት። ገባችሁ አይደለ? ገብታ ተዉ እህታችሁናት የስደት እህታችሁናት ተዉ ብላ ያስቆመችው ሩታ ቲክታከሯ ናት። እናንተ ግን እሳ ከእሷ ጋር እየተሽለጠለጣችሁ እየተሽለጠለጣችሁ ነበረ። ዛሬ ምን ተሰማችሁ? ዘራችን እኮ ዛሬ ነው እንደ ዘራችሁ የተነካው። ዛሬ ነው እንዴ ተሰማችሁት የአህያ ዘር ብላ ከሰየ ሰደበችኝ የዛሬ ሶስት ወር እኮ ነው የሰደበችኝ የት ነበራችሁ ቲጂ ደግሞ ሁለተኛ እዛ ቤት ትሄጂና ጥልሽ ከኔ ጋር ነው ሁለተኛ እነሱ ጋር ሄደሽ ተሽለጣለች እና እዛው ይጨርሱ ትናንትና ላይ ሲረገጥ ምንም አልመሰላቸው ትናንትና በራሳቸው ሲጣሉ ገብተው ራሱ ለማስታረቅ የገቡ ሰዎች አሉ እኔ ግስ ሲሰርቡኝ ምንም ያልመሰላቸው ሰዎች ትናንትና ገብተው ሲያስታርቁ ነበር ስለዚህ እጅሽን እዛ ውስጥ እንዳታስገቢ። ትናንትና ስትሰርበኝ የነበረች ልጅ ናት፣ ስታሰድበኝ የነበረች ልጅ ናት። ዛሬ ስለተጣላች በእርግጥ ክፉዋን አልፈልግም፣ እንድትሰደብ አልፈልግም ብያቸዋለሁ። ግን የዘራቸውን ነገር ስላጨደች አንድ ሰው እዛች ገብተች እንዳትናገሪ። እዛው ዘንበው እዛው ያበረው መጣላት እንዳለ መታረቃለሁ፣ ይታረቃሉ፣ አይመለከተንም። ግን ደግሞ የስራቸውን የእጃቸውን ነው ያገኙት። ለእኔ የቆፈሩትን ጉባት የራሳቸው ገቡበት። ውሻ ሁላ

እዚህ የአትስታደቡ ከስድብ ነፃ ሆናችሁ የራሳችሁን አስተያየት ስጡ። ከተሳደባችሁ ከእነሱ ነጻ ገባኝ እኮ ወደ ግን ስድብ እኮ ጠዋት ነገር የራሳቸው ልጆች ነው እየተደፈ ያለው፣ ለምን ይሄዳሉ? ዛላም ልጅ ለጠለጣሉ። ትናንትና አውቃለሁ። ወደ ያንዳንዱ ነገር አቀረ ቤተሰቦች ያልቀረ ሲረግጡኝ ነበረ። ያስረገጠችኝ ደግሞ ማናት? እቺ ልጅ ናት፣ ግዲያ እንዲህ አለች ብላ በውሸት ያላልኩትን ብላ ያስረገጠችኝ እቺ ልጅ ናት፣ ማንም አይደለም። ሲቀጥል ደግሞ ሁለተኛ ማለት ነው እኔ እንደነሱ እነሱ እንዳሉት የሮታ ጥላቻ አለባት እንዳሉት፣ ቢኖረኝ ማለት ነው ቢኖረኝ ብዙ ነገር ማውራት እችል ነበር። እንደነሱ ማትን ነው ቂጣ እንደቀደድልኝ አፌ መቀደድ እችል ነበር። ግን እንደነሱ እንደነሱ አይደለሁም። እያወቅሁ እንኳን ያለወቀ እየሰማው እንዳልሰማ የማልፋቸው እኔ ለምን መሰለሽ? ለሩታዬ ክብር ስላለኛ ስለምወዳት ነው። እንደነሱ ባለጌ ቢሆንማ የፈለግኩትን ነገር ማውራት እችላለሁ፣ ከእነሱ በላይ ማውራት እችላለሁ፣ እነሱ ካሉ በላይ ማውራት እችላለሁ። ግን አልፈልግም። ለዛውም የውሸት ፕሮጋንዳ ወስደው እኔ ላይ ነው ያስቀመጡት። አራት ወር ሙሉ ነው የረገጡኝ። ምን ተሰማችሁ? ዛሬ ዛሄዳችሁ አንድ ሶስት ነጥ ነካ አፈር ብሉ። ቤተሰብ ሰላም ብያለሁ፣ እንዴት ናችሁ? አይዞን አይዞን፣ እዋጋብሻለው እስከሚፈስ ደሜ። ደመኛ አልፈራ ወሎ ነው ሀገሬ። ማነው የሚነካችሁ? ማን አባቱ ዘዲ የማን ዳነሽ ተውልካ ያቅል አህያ፣ አህያ ብለጥራት ነው ያለበት እንጂ እኛን አህያ ማንም ትናንትና ማለት ነው፣ ትናንትና እኔ ምንም ብርቂ አይደለም እኔ ትይን ትይን በጣም ይቅርታ ትይዬ፣ ወላይ እኔ አስቀይሜሽ ከሆነ እኔ ብዙም ተናጋሪ ልጅ አይደለሁ፣ ግን አስቀይሜሽ ከሆነ ትይዬ አም ሶሪ በጣም በጣም ማለት ነው። ምክንያቱም ትናንትና እኔ ቲክቶክ ላይ ገብቼኝ ነበረና ከፍ አድርገውኝ እንደገና ሚውት አደረጉ። ከተ ኮመንት እንዳልጽፍ ሚውት አዎ። ይሄ እርስ በራሳቸው ግንኙነት እያደረጉ በውስጥ ማለት ነው እነማን እነማን እንደሆኑ ያውቃቸዋለሁ። ሲጀመርኒ ትናንትና ሌሊት ላይ ማን አስመሳይ ማን እውነተኛ ሰው እንደሆነ ለይቻለሁ። እኛ ፋራ አይደለን ምሽ ደግሞ እንደዚህ በዘር የሚመጣ ሰው ካለ የፈለገው ነገር ይምጣ እንዋጋለን። ማንም እኛ ኮ እኛ ኮ ስንት ቤቶቻችን ደማቸው ጡታቸው እየተቆረጠ እየተዘራ ኮ ነው። ምንም እንዳልተፈጠረ ኮ ቲክቶክ ላይ ሶሻል ሚዲያ ላይ እየመጣ ነው እየተጫወትን ያለው። ማን ማንን ይፈራል? እምድር አስመስ እኔ በጣም ቲክቶክ ላይ መግባትም አልፈልግም ነበረ፣ ግን ግዴታ እንድገባ በአንዳንድ ሰዎች ምክንያት እየተገደድኩ ነው። ተፈልገን እንጂ እኛ ተፈልገን እንጂ ፈልገን በፍጹም ሄደንም አናውቅም። በፍጹም ማለት ነው። እየተመረጠ ሰውን ሚውት እየተደረገ እንትን እየተባለ ማን እኔ ዜድ አንፎሎ አድርጌ የሚጣወት ማን ማንን ይፈራል ማለት ነው። ቲ ወደ አይደለም። ለካ ልክ ልኩ የምትሳደበው እውነቷን ነው። አትፍረዱባት። ተገዳ እኮ ነው። ካልደረሱባት አትደርስም። ሲናኳት ሲናኳት ግን ነብር ናት። ማንም ለእናቱ ልጅ ነብር ነው። እሩታን የምንወደው እኛ ሰው ውደዱ ስላለን አይደለም። እናንተ መብትና ግዴታችሁን እህቶች ለይታችሁ ወቁ። አብርሃምን ሰው ውደዱ ስላለን አይደለም የምንወደው። እንዴ ሩታን አድንቀን እኮ አብርሃም የእኔ ጀግና ስንል ለምን ጀግና አላችሁ? አስተላልፉልኝ፣ ይህ መልክት። አብርሃምና ሩታ አንድ ናቸው። ነንበሯን ደግሞ የማውቀው አብርሃም ታደሰን ነው። አስረግጬ ነግራችኋለሁ፣ እሱም ያውቃል። ሩታን ሩታን ደጅ ሩታን ስንወድ ሩታ ሩታ ስንል የኔ የማሪኔ ፍቅሮች ሩታን ደግሞ ሳናነሳት ስንጠር ሌላ ስድብ እናንተ በስድብ ነው ያደጋችሁት እንኳን እናንተ አደላችሁም። ሄርሜለ ማናት ሜላት የእናቷ ልጅ አልተናገረችንም። አስረግጬ እነግራችኋለሁ። ማንንም አት ማንንም ማም ከማንም ሊፈራ አህያ አህያ፣ እኛ የምናውቀው ለጭነት ነው የሚያገለግለው። ሰው አህያ አይደለም። የሰው ፍጡር አህያ አይደለም። ሰው ማለት ጀግና ነው። እምደራስ መሳይ ሁላ እኛ አብርሃም አብርሃም እኛ በሚሰራው ነገር ዝሙት ነው። ይሄንን ዝሙት አትስራ ለምንድን ነው ብለናው ተናግረናል። እኛ ይሄንንም እኮ እህቶቻችን